ሰላም ጤና ስትልኝ ተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች እያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሮብ ረፋድ የመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ የጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በአዊ ዞን ቡሪ ጅራ በተባለው ቦታ ውጊያ ተደርጓል። አድማ ብተናና ሚሊሻ መከላከያ የተሳተፉበት ውጊያ ነው ሲደረግ የዋለው ተብሏል። የትላንትና ነው እንግዲህ ውጊያ የተደረገው። ዳና ማርቆስን አካባቢ የፋኖ ቀጠናዎችን ለማክበብ የተሞከረው ሙከራ እንግዲህ እንደከሸፈባቸው ነው የተገለጸው። ደቡብ ጎንደር እብናት ኦጂና መርዛ እርጂና መርዛ ትላንትና ውጊያ ሲደረግበት እንደዋለ ተገልጿል። ከስምሪት ቀጠና የሚወጡት የመንግስት ኃይሎች ቁጥራቸው እየጨመረ መምጣቱን ከአካባቢ የሚወጡ መረጃዎች ይጠቁማሉ። እንግዲህ በእነዚህ አካባቢዎች የፋኖ ቀጠናን ለማክበብ የተደረገው ሙከራ አልተሳካላቸውም። በተጨማሪ የቢኤም አስተኳሽ መኮንኖች ፋኖን መቀላቀላቸው ተሰምቷል። እስከና ማረጋቸው ነው ፋኖን የተቀላቀሉት በሶሊበንን ምስራቅ ጎጃም ስናን ወረዳ ከባድ ውጊያ ተደርጓል። በባሶ ሊበን በስናን ወረዳ ላይም እንደዚሁ ተመሳሳይ ውጊያዎች ተደርጓል። እንግዲህ ባሶ ሊበን ወረዳ በቁጥጥር ስር የዋሉት የወረዳው አመራሮች በቁጥር ስድስት ደርሷል ተብሏል። እንግዲህ የያዛቸው መከላከያ ነው ተብሏል። ከፋኖ ጋር ግንኙነት አላቸው ተብሎ ሲሆን ሌላው በሙስና የተጠረጠሩት እንደሆነ ነው የተገለጸው። አንዳንድ የወረዳ አመራሮች እንግዲህ እዛ አካባቢ ላይ እስከ 11 ሚሊዮን ብር እንግዲህ አካውንታቸው ላይ የተገኘበት ሁኔታ ነው ያለው። የአንድ ወረዳ አስተዳደር ደሞዝ ምን ያክል እንደሆነ ይታወቃል። ይሄ ሁሉ ገንዘብ ከየት መጣ የሚል በሙስና የተጠረጠሩበት ሁኔታ ነው ያለው። አካባቢው ላይ እንግዲህ በፋኖ ስም ብዙ ዘረፋዎች ሲከናወኑ እንደነበረ የሚታወስ ጉዳይ ነው። ሁሉም እጁን አስገብቶ ከታጣቂ ጋር በመመሳጠር ከክልል ሚል ከክልል የሚል አይነት ላይ ዘረፋዎችን ሲያደርጉ ነበር። ምናልባት እነዚህ እነዚህ ነገሮች ሳይኖሩበት አይቀሩም ነው የተባለው። የልባቸውን ሲያደርሱ እንግዲህ ለመጥፋት ሲሉ በቁጥጥር ስር የዋሉበት ሁኔታን ያለው መከላከያን የተቆጣጠራቸው ተብሏል። በቁጥር እስከ ስድስት መድረሳቸው ነው የተሰማው። አብዛኞቹ እንግዲህ በራሳቸው ጊዜ የአማራ ክልሉ ጦርነት አሰልቺ ጦርነት መሆኑን እና ዋናዎቹ ደግሞ በተለያየ ቦታ ላይ አመራሮች ላይ እርምጃ መውሰዳቸውን ተከትሎ እየሸሹ ያሉበት ሁኔታ ነው ያለው። የአንዳንድ ወረዳ አመራር ደሞዙ ይታወቃል። እንዴት ይሄ ሁሉ ገንዘብ በአካውንት ውስጥ ሊገኝ ቻለ የምለው ትልቁ ጥያቄ ሆኗል። በሌላ መረጃ በሰሜን ወሎ መርሳ ከተማ አንድ አመራር ተገሏል። የማዘጋጃ ቤት ኃላፊ ነው እንግዲህ የተገደለው ተብሏል። በጥቅሉ እንግዲህ ሁለት ሰው ሞቷል፣ አንድ ሰው ቆስሏል ነው የተባለው። መርሳ ከተማ ላይ ከሱ ጋር የነበሩትም እንደዚሁ በተመሳሳይ ሁለት ሰው እንደሞተና አንድ ሰው እንደቆሰለ ነው የተገለጸው። ይሄም ሰው እንግዲህ ከዚህ በፊት ሁሉም አመራሮች እንግዲህ በመከላከያ ኮማንዶ ሲጠበቁ እንዳደሩ ነው የተገለጸው። መርሳ ከተማ ከዚህ በፊት እንግዲህ ንጹሀን በመርሳና አካባቢው ንጹሀን ተገሏል። በዚህ ነው እንግዲህ ምክንያቱ ተብሏል። እንግዲህ ሕፃናቶች ሲያስገድል የነበረው ግለሰብ እንደሆነ ነው መረጃው ከአካባቢ የሚወጣው። በሌላ መረጃ በጎንደር ዙሪያ ከባድ ውጊያ እየተደረገ እንደሚገኝ ነው የተገለጸው። ጸዳ ምንዝሮ መገጭ የአየር ማረፊያ በለሳ ከባድ ውጊያዎች ተደርጓል። እንግዲህ ከፍተኛ የብልጽግና አመራሮች ወደ ጎንደር ማቅናታቸውን ተከትሎ ነው ፋንዶቹ ይህንን ውጊያ ያደረጉት ተብሏል። እንግዲህ የዚህ ውጊያ ዋና ዓላማ የብልጽግና አመራሮች ወደ ጎንደር መሄዳቸውን ተከትሎ ነው ተብሏል። ፕሮፓጋንዳ ለመስራት ነው እንግዲህ ወደ ጎንደር የሄዱትም ነው የተባለው። አንፃራዊ ሰላም አምጥተናል በማለት የሚታወቁት እንግዲህ አረጋ ከበደም በልዑካን ቡድኑ ውስጥ ይገኛሉ ተብሏል። ተመስገን ጥሩነ የመራው ልዑካን ቡድን ነው። አበባ ጀነራል አበባ ታደሰን በዚህ ልዑካን ቡድን ውስጥ እንደሚገኝ ነው የተገለጸው። ዋና ዓላማቸውም ጎንደር ከተማ ላይ ተገኝተው አንዳንድ የኮሪደር ልማቶችን በመጎብኘት ክልሉ አንፃራዊ ሰላም መጥቷል፣ ከኛ ጋር ሁኑ፣ ከእኛ ጋር ተሰለፉ የሚል ድስኩር ለማሰማት እንደሆነ የተገለጸው። አድማጮቻችን፣ ተመልካቾቻችን እንግዲህ ፋኖቹ ወደ ከተማ ዘልቀው በመግባት እንግዲህ እርምጃዎችን ወስዷል። እስር ቤት አካባቢዎችም እስረኞች የተፈቱበት ሁኔታ ነው ያለው። ወደ ሰባ የሚደርሱ እስረኞች እንደተለቀቁ ነው እየተገለጸው። ፋኖቹ እንግዲህ እንደዚህ አይነት ውጊያዎችን የሚያደርጉበት ዋናው ትልቁ ምክንያት አካባቢው ላይ አንጻራዊ ሰላም አለ እያሉ ለህዝብ ፕሮፓጋንዳ ለመስራት የገቡትን ለማስደንገጥ እንደሆነ ተገልጿል። በሌላ መረጃ እናት ፓርቲ አቶ ታዬ ደንደአን በአስቸኳይ ያለ ቅድመ ሁኔታ እንዲፈታ ጠይቋል። ታዬ ከጠበቃውም ከቤተሰቡም ጋር ሳይገናኝ ነው እንግዲህ ችሎት የቀረበን የተባለው ባለቤታቸው ይህንን መረጃ ይፋ አድርጓል ኢያፓ ፓርቲ ለአዲስ አበባ ከተማ ከንቲባ ሽልማት አበርክቷል እንግዲህ አዳነች አቤቤ በከተማው የኮሊደር ልማት የሴት ጀግና ተብለው ነው እንግዲህ የተሸለሙ ተብሏል አንዳንድ ፓርቲዎች እንግዲህ በሌላ መረጃ እንግዲህ አንዳንድ የዚሁ ፓርቲ አባል የሆኑት ሽልማት አሰጣት ፕሮግራሙ ኢያፓን አይሞክልም የሚል አይነት ነገር አለ እኔ ጋላለው አንተ ቅበር አይነት ነገር እንዳይሆን እየተባለ ይገኛል። እንግዲህ በርካታ ወጪ ወቶበት በስነስርዓት የሽልማት ፕሮግራም የተዘጋጀው የአባ ፓርቲ እኛ የለንበትም፣ ከእውቅና ከኛ እውቅና ውጭ ነው ያሉበት ሁኔታ ነው ያለው። ምን ያክል የሰው ብዛት ቢኖራቸው ነው ይህንን እውቅና ሳይኖራቸው የቀረ የሴት ጀግና ነሽም፣ ይህንን ከማድነቅ ንፉግነት ነው ብሎ ነው ሽልማት የሰጡ። አንዳንድ ጊዜ ሁላችንም ተያይዜ እንገደል ከምንገባ የተወሰር ነው ንቅርና ፓርቲውንም እናድን አይነት ነገር ይመስለኛል፣ እኔ ሳስበው እንጂ እውነት ሁሉም ፓርቲዎች ይህን ጉዳይ ሳይረዱት ቀርተው አይደለም። አይወክልንም የምል አይነት ነገር ሌሎቹ ድምፃቸውን አሰምቷል፣ ከያ ፓርቲ ውስጥ በሌላ መረጃ እንግዲህ ፒያሳ ፔስታል በእጃቸው የተገኘው ከሁለት ሺህ እስከ አምስት ሺህ ይቀጣል የሚል ህግ ወጥቷል። ፔስታልን ሲነግዱ የተገኙት ደግሞ እስከ ሀምሳ ሺህ ይቀጣሉ፣ አምስት ዓመት ይታሰራሉ የሚል መረጃ ወጥቷል። እንግዲህ የአዲስ አበባ ከተማ አዲስ መመሪያ ነው ማለት ነው። ምናልባት አንዳንድ የሰለጠኑ ሀገሮች ፌስታልን፣ አሮጌ ፌስታልን መልሶ ወደ አዲስነት የመለወጥ ሂደት ላይ ይሳተፉበታል። ኢትዮጵያ ግን ፌስታሉ በእጁ የተገኘ ሰው እንደሚቀጣ እያሳሰበች ትገኛለች። ሌላው ኦኔግ በምክክር ኮሚሽን አልሳተፍም ብሏል። ኦኔግ በትግል የመጣውን የህዝቦችን መብት አገራዊ ምክክር ስም እንዳይበላሽ ስጋት አለኝ ብሏል። እንግዲህ የጸጥታ ሁኔታም እንዳይበላሽ እሰጋለኝ ነ ያለው ድርጅቱ እንግዲህ ለሰው ያለን ክብር ላቅ ያለ ነው። ነገር ግን ለኮሚሽኑ እውቅና አንሰጥም ብለዋል። ኦኔግ እዚህ ላይ እንግዲህ እንደማይሳተፍ ገልጿል። በሌላ መረጃ በአዲስ አበባ ከተማ ፖሊስ በአዲስ አበባ መጠነ ፍተሻ ሊያደርግ ነው ተብሏል። እንግዲህ የአዲስ አበባ ከተማ ፖሊስ በመግለጫው አስታውቋል። ፖሊስ በአዲስ አበባ የሚያደርገው ፍተሻ ህጋዊ በሆነ መንገድ እና ከፍርድ ቤት ትዕዛዝ ወጥቶ በፍርድ ቤት ትዕዛዝ ነው ይህን ፍተሻ የሚያደርግ መሆኑን ነው ያስታውቀው። በከተማ ውስጥ እንግዲህ ስጋት ያደረበት ሁኔታ ነው ያለው በአሁኑ ሰዓት አንዳንድ ፍቃድ የሌላቸው መሳሪያዎች እንዲሁም ከቦታ ወደ ቦታ የሚንቀሳቀሱ ህገወጥ ገንዘብ፣ ህገወጥ የሰዎች ዝውውር እና ማንነታቸው ያልታወቀ ግለሰቦች ወደ አዲስ አበባ ከተማ ሰርጎ ገብቷል የሚል መረጃ ደርሶኛል የሚል መረጃ ነው እንግዲህ ያለው። ለጊዜው እንግዲህ አንዳንድ አካባቢዎች የጥቆማ እና መረጃ የደረሰባቸው አካባቢዎች የተከለለበት ሁኔታ ነው ያለው። የት የት አካባቢ እንደሆነ በግልጽ ይፋ አላደረጉም። ነገር ግን በጣም መጠነሰፊ የሆነ የፍተሻ ህጋዊ በሆነ መንገድ እንደሚያደርጉ ነው እንግዲህ ያስታወቁት። አድማጮቻችን፣ ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ በተለያዩ ቦታዎች ላይ የጦር ዝግጅቶች አሉ። ትግራይ አካባቢም፣ ኤርትራ አካባቢም፣ ኢትዮጵያ አካባቢም ምን ያክል በተግባር ይተረጎማል ብለን ባንጠብቅም አንዳንድ የትግራይ ተቃዋሚ ፓርቲዎች ስጋታቸውን እየገለጹ ይገኛሉ። አንዳንድ እንቅስቃሴዎቹ ስንመለከት ኤርትራ እና ኢትዮጵያ የሚያደርጉት ጦርነት የቃል ጦርነት ውስጥ ገብቷል። አሁን ቀጥታ የአፈሙስ ጦርነት ውስጥ መግባታቸው አይቀርም፣ ትግራይ ስጋት እየደቀነባት መሆኑን ፍርሃታቸውን እና ስጋታቸውን እየገለጹ ይገኛሉ። ሰሞኑን እንግዲህ አንዳንድ ባለስልጣናቶች በኤርትራ ላይ እየተነሱ አንዳንድ መልክት እያስተላለፉ ይገኛሉ። ኤርትራም የነዚህን መልክቶች አጻፋ መልስ እየሰጠች ትገኛለች ይሄ እንግዲህ የግጭት ምልክት ነው። የግጭት ምልክቱ ጥላህ ነካኝ፣ ከዛም በኋላ ረገጥከኝ፣ ከዛም በኋላ ስታልፍ ገለመትከኝ፣ ከዛም በኋላ ሰድበ ይኛል፣ ከዛም በኋላ ዝተይብኛል ብሎ ቀጥታ እንግዲህ እዛቸው ወደ ተግባር የሚቀየርበት ሁኔታ ነው ያለው። አንድ ሁለት እየተባለ ይገኛል። ቤት በኩል ቤት አቅጣጫ ግጭቱ እንደሚጀመር ባይታወቅም ከኢትዮጵያ መንግስት በኩል ወይም አፋር አካባቢ ላይ ብርጌረ አልሀምዱ የሚባል እንዲሁም ደግሞ ከትግራይ ወደ ነፃ መሬት ሄዱ የተባለ ስም እየተሰጠው ዝግጅቶች እንዳሉ የተገለጸበትና የብልጽግና መንግስትም እጁ እንዳለበት ፋይናንስ፣ ሎጂስቲክ እያመቻችላቸው እንደሚገኝ ብዙ ብዙ ነገሮች ነው መረጃዎች እየወጡ የሚገኙ። እንግዲህ እነዚህ ነገሮች አይሆኑም ብለን ማሰብ የለብንም። ሊሆን ይችላል የሚል ነው። ማብቴው ምንድን ነው የሚለው ላይ ነው። እንግዲህ ሌላው አማራ ክልል ላይም እንግዲህ የተለያዩ ቦታዎች ላይ ዋናዎች የአንድ ሽምቅ ተዋጊና የጎሪላ ውጊያ ተግባርን እየፈሰሙ ይገኛሉ። የተለያዩ ቦታዎች ላይ የብልጽግና አመራሮች ስብሰባ ነው ብሎ በሚንቀሳቀሱባቸው ቦታዎች ላይ ጥቃት እየፈሰሙ ይገኛሉ። ከዚህ ውጭ ደግሞ ክልሉ ላይ ክልሉ በሁለት እግር እንዲቆም እና ስልጠናዎችም እየተሰጡ ውጊያው እንዲቀጥል ከሚያደርጉት አንዱ የብልጽግና አመራሮች ናቸው። የብልጽግና አመራሮች ላይ ደግሞ መጠነ ሰፊ የሆነ እርምጃ እየተወሰደበት ይገኛል በሁሉም ቀጠና። ይሄ ነገር በእንደዚህ አይነት ሁኔታ ተጠናክሮ የሚቀጥል ከሆነ የብልጽግና አመራሮቹ ስጋት ውስጥ ይገባሉ። ጠፍቷል ድምፁ የለም የተባለው ፋኖ እንግዲህ በእንደዚህ አይነት ሁኔታዎች ብቅ ብቅ እያለ ይገኛል ማለት ነው። የፋኖ ድምፅ በብዛት እየተሰማ ያለበት ሁኔታ ነው ያለው። እንግዲህ አመራሮቹ ላይ በሚወስዱት እርምጃ ድምፃቸው እየተሰማ እንደሚገኝ ነው የተገለጸው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ ተመኘው። ሰላም